ጤና ይስጥልኝ ውድና የተከበራችሁ የወረ ህመኖ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። ከፕሮግራሞቻችን ጋር አብራችሁም እንድትቆዩ እየጋበዝኩኝ ርዕሶቹን አስቀድማለሁ የአንዳችን የሌላችን ውበት የአንዳችን የሌላችን ክብር የሆነበት ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችንም እኩል ሆነን በወንድማማች አይነት ተያይተን በመደመር እሳቤ የበለጸገች ሀገርን ለልጆቻችን እናሻግር ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የኢትዮጵያ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል ነው አሉ የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ኮሚሽነር ሳንዶካን ደበበ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋህዲ መካከል የተደረገውን የሰላም ስምምነት ተከትሎ በጫካ የነበሩ ታጣቂዎች በሰላም ለመንግስት እጅ ሰጡ። ኢትዮጵያ በሰባተኛው የተባበሩት መንግስታት ድርጅት የአካባቢ ጥበቃ ጉባኤ ላይ የተሳተፈች መሆኑ ተገለጸ። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች። ታይላንድ በአጎራባች ካምቦዲያ ላይ የአየር ጥቃት ሰነዘረች። በዝርዝር ወደ ያስኳቸው መረጃዎች አልፋለሁ። ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ጠቅላይ ሚኒስትሩን ጨምሮ የከፍተኛ የፌዴራል የመንግስት የስራ ኃላፊዎች፣ የክልሎች ርዕሳነ መስተዳደሮች፣ የከተማ አስተዳደር ከንቲባዎች በተገኙበት በሆሳና ከተማ ተከበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ ባስተላለፉት መልዕክት በህብር ቀለም የሚሳል በህብር ባህል የሚኖር በህብር ቋንቋ የሚነገር በህብር ደም የተሰራ በህብር ላብ የሚገነባ በህብር ጥበብ የሚሻገር ኢትዮጵያዊነትና ኢትዮጵያ የነበሩ የሚኖሩ የሚጸኑና የማይናወጡ ናቸው ብለዋል። በአባቶቻችን ደም የወረስነውን ነጻነት በብልጽግና ማጽናት ከዚህ ትውልድ የሚጠበቅ ተግባር ይሆናል ሲሉ አስገንዝበዋል። ዛሬ ከተሞቻችን እያሸበረቁ ገጠር መንደሮችን ለመሻገር ደፋ ቀና እያሉ ታሪካዊ ቅርሶቻችን አቧራቸውን አራግፈው የኢትዮጵያ ብቻ ሳይሆን የአፍሪካም ኩራት መሆናቸውን በገሃድ እያሳዩ ናቸው ብለዋል። መሬትን ክረምት ከበጋ በማረስ ከምግብ ጥገኝነት ለመላቀቅ መላው ኢትዮጵያ በተለይም አርሶ አደሮች እየተጉ መሆኑን ተናግረዋል። የማዕድን ሀብታችን እየተገለጠ፣ የቱሪዝም ሀብቶቻችን እያበቡ፣ ቴክኖሎጂን የመጠቀም አቅም እየሰፋና ልምዱ እያደገ ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ትገኛለችም ነው ያሉት። በዚህም የተጀመረውን ለመጨረስ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ መቆም እንደሚገባ በመግለጽ ጥሪ አስተላልፈዋል። የኢትዮጵያ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል ነው ሲሉ የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ኮሚሽነር ሳንዶካን ደበበ ተናገሩ። የኢትዮጵያ የኒውክሌር ኃይል ልማት መርሃ ግብርና የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ እየተካሄደ ይገኛል። ኮሚሽነር ሳንዶካ ደበበ በመድረኩ እንዳሉት የኢትዮጵያ የኒውክሌር ቴክኖሎጂ ልማት የኃይል ደህንነትን በማረጋገጥ የኢኮኖሚያዊ ሽግግርና የረጅም ጊዜ የመቋቋም አቅም ግንባታ ላይ የተመሰረተ ብሔራዊ የልማት ተነሳሽነት ነው ብለዋል። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂም ንጹህ የኃይል አቅርቦት የማመንጨት አቅምን በማላቅ የጤና የግብርናና የኢንዱስትሪ እንዲሁም የምርምር ትግበራ ማዕቀፍ የተቃኘ መሆኑን ገልጸዋል። የሰላማዊ አማራጭ የኒውክሌር ሳይንስ ልማት መርሃ ግብሩም የኢትዮጵያውያንን ህይወት በተጨባጭ የሚያሻሽሉ ጥቅሞችን የሚያስገኝ እድል ማረጋገጥ እንደሆነም ተናግረዋል። የኢትዮጵያ መንግስት የኒውክሌር ኃይል ልማት ቁርጠኝነትም ቀጣይነት ያለው የኢኮኖሚ እድገትን ማረጋገጥን ታሳቢ ያደረገ ውሳኔ መሆኑን አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ላይ በጉባ ከመበሰሩ ማግስት በሩሲያ የተካሄደውን ዓለም አቀፍ የአቶሚክ ኃይል መድረክ ድረስ ኢትዮጵያ ለሰላማዊ የኒውክሌር ልማት ያላትን ቁርጠኝነት ማረጋገጣቸውን አስታውሰዋል። በዚህም ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ አገልግሎት ብቻ ለመጠቀም ሙሉ በሙሉ ቁርጠኛ ነች ብለዋል። የኢትዮጵያ የኒውክሌር ኃይል ኮሚሽን በተሰጠው ግልጽ ስልጣንና በተፈጠረለት ጠንካራ መዋቅር ከዓለም አቀፍ የአቶሚክ ኢነርጂ ጋር በቁርጠኝነት እንደሚሰራ ገልጸዋል። በቀጣይም ኢትዮጵያ በእውቀትና በሰላማዊ የኒውክሌር ልማት የጋራ ራዕይ በመመስረት ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ጋር የትብብር ስራን አጠናክራ ትቀጥላለች ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋህዲ መካከል የተደረገውን የሰላም ስምምነት ተከትሎ በጫካ የነበሩ ታጣቂዎች በሰላም ገብተዋል። በአማራ ብሔራዊ ክልላዊ መንግስትና በአማራ ህዝባዊ ድርጅት አፋህዲ መካከል የተደረገውን የሰላም ስምምነት ተከትሎ በማዕከላዊ ጎንደር ዞን በወገራ ወረዳና አካባቢው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም አማራጭ ተቀብለዋል። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቀ አስፈሬ የመንግስትን የሰላም አማራጭ ለተቀበሉ አካላት አቀባበል አድርገዋል። የሰላም አማራጩን የተቀበሉ አካላት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋህዲ መካከል የተደረገውን የሰላም ስምምነት ተከትሎ እንደገቡ ገልጸዋል። ወደ ሰላም አስቀድማችሁ መምጣታችሁ ለህዝባችሁና ለሀገራችሁ ያላችሁን ቁርጠኝነት የሚያሳይ እንደሆነ ዋና አስተዳዳሪው ገልጸዋል። የአማራን ህዝብ ጥያቄ በብጥብጥና በጦርነት ሳይሆን በሰላማዊና በዲሞክራሲያዊ አኳኋን ለመፍታት መሞከር ተገቢ መሆኑንም አንስተዋል። የመንግስትን የሰላም አማራጭ የተቀበሉ አካላት በበኩላቸው ኢትዮጵያ እንድትበታተን የሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊ በመሆኑ ሰላምን መርጠን መጥተናል ብለዋል። በቀጣይ የህዝባችን ሰላምና ልማት እንዲረጋገጥ ከመንግስት ጎን ሆነን እንሰራለን ብለዋል። በአቀባበል ፕሮግራሙ የዞን ዋና አስተዳዳሪ አቶ አወቅ አስፈሬን ጨምሮ የወረዳው አመራሮችና የመከላከያ ሰራዊት አመራሮች ተገኝተዋል። ኢትዮጵያ በሰባተኛው የተባበሩት መንግስታት ድርጅት የአካባቢ ጥበቃ ጉባኤ ላይ እየተሳተፈች ነው። በአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ነሜ የተመራ የኢትዮጵያ ልኡካን ቡድን በኬንያ ናይሮቢ እየተካሄደ በሚገኘው ሰባተኛው የመንግስታቱ ድርጅት የአካባቢ ጥበቃ ጉባኤ ላይ እየተሳተፈ ይገኛል። ከዛሬ ጀምሮ ለአምስት ቀናት በሚካሄደው በዚህ ጉባኤ ላይ የሚሳተፉት የቡድኑ አባላት ቁልፍ የአካባቢ ጥበቃ ፖሊሲዎች ላይ እንደሚወያዩ የውጭ ጉዳይ ሚኒስቴር አስታውቋል። እንዲሁም የመካከለኛ ጊዜ ቅድ እንዲያወጡና የዓለም ከባቢያዊ ፈተናዎችን መቋቋም የሚያስችል ማዕቀፎች ላይ የጋራ መግባባት ላይ እንደሚደርሱ ይጠበቃል። ጉባኤው ለአየር ንብረት ለውጥ የማይበገር ዓለም ለመፍጠር ዘላቂ መፍትሄን ማጎልበት በሚል መሪ ቃል እየተካሄደ ይገኛል። ከአስር በላይ ተማሪዎች በጸጥታ አካላት ከዶርማቸው ተወስደዋል ከትምህርት የተባረሩም እንዳሉ የደባርቅ ዩኒቨርሲቲ ተማሪዎች ተናገሩ። ተማሪዎቹ ከሳምንት በፊት የርቦናል የተቃውሞ ሰልፍ ያካሄዱ ሲሆን በሁለት ተማሪዎች ላይም ጉዳት መድረሱን ለማወቅ ተችሏል። አምስት ተማሪዎች ከትምህርት ገበታቸው ሲሰናበቱ ሶስት ተማሪዎች ለአንድ ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ከፍተኛ የጽሑፍ ማስጠንቀቂያ እንዲደርሳቸው ተደርጓል። ከሳምንት በፊት ርቦናል፣ ምግብ ይስተካከልልን በሚል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመፅ ቀስቅሳቸዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ተማሪዎቹ ገልጸዋል። ትናንት ዳር 27 2018 ዓ.ም ምረት 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋሉ ሲሆን፣ አንዳንዶቹ ደግሞ የተወሰዱ ተማሪዎችን ቁጥር ወደ 17 አድርሰውታል። ሌሎቹ ደግሞ 17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንደተስተዋሉ ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉ በሰላማዊ ሰልፉ ወቅት የደረሰባቸውን በማስታወስ ያማረሩት ተማሪዎቹ አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥ ጠይቀዋል። የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ በበኩላቸው የጽሑፍ ምላሽ ሰጥተዋል። በዚህም በዩኒቨርሲቲያችን ህገ ወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢው ማጣራት ተደርጎ የአካዳሚክ የዲሲፕሊን ቅጣት ተላልፏል። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዚዳንት ሆና ተመረጠች። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዚዳንትና የቢሮ አባል በመሆን በስምምነት ተመርጣለች። ኢትዮጵያ የምክር ቤቱ ምክትል ፕሬዚዳንት ሆና የተመረጠችው በጄኔቫ ሲውዘርላንድ በተካሄደው የምክር ቤቱ ድርጅታዊ ስብሰባ ላይ ነው። ኢትዮጵያ የአፍሪካ ቡድንን በመወከል ለአንድ ዓመት ያህል በዚህ በመሪነት ሚና እንደምታገለግል ተጠቁሟል። ኢትዮጵያ መመረጧን ተከትሎ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልዕክተኛ አምባሳደር ጸጋብ ክበበው ዳካና በስዊዘርላንድ የሚገኙ ሌሎች ዓለም አቀፍ ድርጅቶች የምክር ቤቱ ምክትል ፕሬዚዳንት ሆነው እንደሚያገለግሉ የውጭ ጉዳይ ሚኒስቴር አመልክቷል። አድማጮች ለዛሬው የነበረኝ አጫጭርና ወሳኝ መረጃዎች እነዚህን ይመስላሉ። በቀጣይ መረጃዎቻችን እስከምንገናኝ መልካም ጊዜን እየተመኘው በዚህ እሰናበታለሁ።